ሀይሚዬና ብሩኬ እኔ በግሌ በጣም ናፍቀውኛል፣ በመጥፋታቸው ትናንትና ቪዲዮ ስላለቀቁ በጣም ናፍቀውኛል። እውነት ለመናገር ባሉበት እግዚአብሔር ይጠብቃቸው። ሲቀጥል ደግሞ አንዳንድ ቦታ ላይ ሳይ ሀይሚና ብሩኬ ተጣልተው ነው ሀይሚዬ ጥናት ይስጥሽ፣ ብሩኬ ጥናት ይስጥህ እያላችሁ የምታወሩ ሰዎች ትንሽ አይከብዳችሁም? ሰው ስለጠፋ ብቻ አንድ ቀን ነው አደለ? የጠፉት፣ እሱም ደግሞ አለመመቻቸል ሊሆን ይችላል። ሀይሜ የሀይሜ እህት እንዲወለደች ታውቃላችሁ። ምናልባት እሷ ልትጠይቅ እሷ ልታርስ እሷ ልትጠይቅ ሄዳ ሊሆን ይችላል። አለመመቻቸል ሊኖር ይችላል አደለ? ሁልጊዜ እኮ ሕይወት አልጋ በአልጋ አይደለም እና የሆነ ነገር ብቻ እነሱ ሲጠፉ ተጣልተው ነው በቃ ሁል ጊዜ እነሱ ሲጠፉ ተጣልተው ነው ነው የሚባለው እና አንዳንድ ጊዜ ለሰው ልጆች መልካም ነገር እንመኝ። የምንወዳቸው የምናደንቃቸው ከሆነ ባሉበት ሰላም እንዲሆኑ ጸሎት ማድረግ ዱዓ ማድረግ መልካም ነገር መመኘት ጥሩ ነው ብዬ ነው የማስበውና እኔ ሀይሚና ብሩኬ ተጣሉ እንደዚህ ሆኑ ምናም ይሄ መጥፎ ቃል ምናምን መናገር በጣም ይከብደኛል፣ አልወድምም። ማንም ሰው ባለበት ሰላም ይሆን፣ ማንም ክፉ አይንካው። እና አንዳንድ ሰዎች ግን ተጣልተው ነው እንደዚህ አድርጓት ነው ሀይሚ እንደዚህ አድርጋው ነው የምትሉ ሰዎች ግን እውነት ጥሩ አይደለም። የምትወዷቸው ሀይሚን የምትወዷት ከሆነ ብሩኬን የምትወዱት ከሆነ የሁለቱን መፋቀር መጣመር የምትፈልጉት ከሆነ መልካም ነገር ተመኙላቸው፣ ባሉበት ሰላም የሆኑ በሰላም እንዲመጡ በፍቅር እንዲመጡ ጸሎት አድርጉላቸው። አለመመቻቸን ሊሆን ይችላል የቀሩት እንጂ እነሱ ምንም ነገር አልሆኑም፣ አልተጣሉምም ሊጣሉም አይችሉም አደለ ስራቸውን ይሰራሉ፣ ፕራንክ ይደራረጋሉ። እና ብዙ ጊዜ ሀይሚ ፕራንክ ስታደርገው ሀይሚን ትቆጣላችሁ፣ ብሩኬ ፕራንክ ሲያደርጋት ብሩኬን ትቆጣላችሁ። ግን ደግሞ ስራ ነው። ስራ ካልሰራችሁ ደግሞ ቻናሉ ምን ይሰራል? አይደለ? እና አንዳንድ ጊዜ የምናያቸውን ነገሮች ብናገናዝብ ጥሩ ነው ብዬ አስባለሁ እና በእርግጠኝነት ዛሬ ሀይሚና ብሩኬ ይመጣሉ። ዛሬ ፋፈሽ ድምቅ ፍክት ብለው ነው የሚመጡት። እነሱ መቼም አይጣሉም። ሁለቱም አንድ ናቸው። መቼም ሊለያዩ የማይችሉ ሊጣሉም አይችሉም። የሰው ልጅ ሊጋጭ ይችላል። ግን ደግሞ ይቅርታ ይጠየቃል፣ ይታረቃል አይደለ? ስለዚህ አንዳንድ ጊዜ መልካም ነገሮችን ተመኙ። ያልተጣሉትን ተጣሉ፣ ያልተለያዩትን ተለያዩ፣ እንደዚህ ያልሆነው እንደዚህ ያልሆነ አትበሉ። በሰው ላይ አታማርቱ፣ ጥሩ አይደለም። የእውነት እኔ ሀይሚና ብሩኬን በጣም ነው የማወዳቸው። በጣም ነው ደግሞ የናፈቁኝ፣ እውነት ለመናገር ማለት ነው። እና አንድ ቀን ሲቀሩ ነው የሚናፍቁኝ። እና ከትናንትና ወዲያ በሀብቴ ዩቱብ አምስት ደቂቃ ነው እንደዛ፣ አምስት ደቂቃ ይሁን ስድስት ደቂቃ እንደዛ ቪዲዮ ሰሩ በዛው ቀሩ ማለት ነው። እና ትናንትም አልመጡም፣ ግን ያልመጡበት የራሳቸው ምክንያት ሊኖራቸው ይችላል። አለመመቻቸል ሊኖር ይችላል። ብሩኬ የራሱ ስራ ሊኖረው ይችላል። አይመችለት ሊሆን ይችላል። ሀይሚዬም እንደዛው በተመሳሳይ ደግሞ አይመቻት ሊሆን ይችላል። አሁን ላይ ደግሞ ያው እህቷም ስለወለደች እህቷንም ታግዝ ይሆናል። ልታርስ ትሄዳለች፣ ልጠይቅ ትሄዳለች አደለ። ብዙ ነገር አለ፣ የቤተሰብ ጉዳይ አለ፣ የግል ጉዳይ ይኖራል። እና ይህን ነገር እንደ ኑሯቸውን እኛ ብቻ እንወቀው ባንል ጥሩ ነው ብዬ አስባለ። ወይ እኛ የምናውቃቸው በሰላሳ ደቂቃ በሀያ ደቂቃ በሀያ አምስት ደቂቃ ቪዲዮዋቸው ነው አደለ። ሌላውን ረጅሙን ህይወታቸውን ደግሞ እነሱ ናቸው የሚኖሩት አደለ። ምን እየሰሩ ምን እንዴት እየኖሩ እንደሆኑ ደግሞ እነሱ ናቸው በደንብ የሚያውቁት። እና የሆነ ደስ የሚል ጥቅስ ከተፖሰተ የሆነ ደግሞ የሆነ ነገር የሚጠቅስ ጥቅስ ከፖሰቱ በቃ እንደዚህ ሆኗል በቃ ሀይሚ እንደዚህ አለች ብሩኬ እንደዚህ እውነት። መልካም ነገር ተመኙ፣ ለሰው ልጅ መልካም ነገር ተመኙ። መልካም ነገር ስትመኙ የእናንተ ህይወት ደግሞ መልካም ነገር ይሆናል። የሆነ ነገ እንትን ብላችሁ ይዛችሁ እንደዚህ ያደረገ እንደዚህ ያደረገችው ባትሉ፣ ገና ታዳጊ ልጆች ናቸው። ገና ብዙ መስራት የሚችሉ ልጆች ናቸው እና ዛሬ ፏፈሽ ብለው ይመጣሉ። እግዚአብሔር ባሉበት ይጠብቃቸው። ዛሬ እንደሚመጡ እርግጠኛ ነኝ። ውድ ቤተሰብ እንግዲህ በሰላም በፍቅር ጠብቋቸው ማለት ነው።